የመጨረሻ ቀን ስጋስ ነው። ይራቸልያሰይድ እንግዲህ እየደረሰች ነው። ልቧ እየደነገጠ ነው። ቤተሰቦች አንዴት ነው ስሜቱ? አይዞሽ ለማንኛውም መብራት የሚሄድ ለምን ትንሽ ትጠብቂያለሽ? ወላሂ በይ። ሰላም አለይኩም የትናንትና ሰዎች፣ ጠዋት ኑ ተብለን ከሰዓት ደህና ነሽ? አላስታዎችም መሰለኝ ጠዋት ኑ ተብለን ከሰዓት መጣንልሽ። ይኸውልሽ እንግጣ ነው ልጁ ትበ ነገራችን ላይ። ቤተሰብ እንግዲህ ገብተናል። መብራት አለ ካዱ ሰጥሽ እዚህ እንጠብቅ አልገባም። ዶክተር አስ ሌላ ሰው እንዴት ነው ታራ ጥበቃው እንዴት ነው? እንዴት ነው? ምን አይነት ቼንጅ ይኖረዋል ብለሽ ታስበያለሽ? አይ ነው እንደዛ ሳይሆን

እና ሆን ተመልካቾቻችን፣ እንደዚህ እንደምትመለከቱ ያው ተኝቻለሁ። ገና እየገባች ነው እዚህ ቦታ ላይ ይመስለኝ ማለት ነው። አዎ ገና እየገባሁ ነው። በጣም ያማል ብዬ በጣም ፈርቼ ነበር። ራሱ ውስጥ ገብቼ ማውራት አልቻልኩም። ታውቂያለሽ አንቺ ጋር ምናም እንደዚህ ላወራሽ ፈልግና ከዛ

አፌን አሞኝ ነበር። ብቻ መቶ የከበር ላይ አሞኝ በቃ ከውጭ አይሰሩ ነ አይሰሩ ደበደም ሁኛ ሁላ ነበረ እና ያው ብቻ በጣም ፈርቼ ስለነበረ መርፌ ያለው ብዬ ነበር፣ ግን የለውም ብቢያም ነገር የለውም። ያው እንደጠበኩት እና እንዳሰብኩት አይደለም፣ ግን መሆን ስለአለበት ነው እንጂ ማለት ይከብዳል። መሰራት አትፈልግም ነበር ያው፣ ግን ከበፊት ጀምሬ ሳስበውና ስመኛ የነበረ ነበር እና ያው ግዴታ መደረግ ያለበት ነገር ስለነበረ ግዴታ ሆኗል ማለት ነው። እውነት ነው እውነት ነው። እና እንደዚህ እዚህ አካባቢ እያጠበች መሰለኝ። አዎ እያጠበች ነበረ ው አፋችሁን ከፍታችሁ መቻሉ የሚጠበቅባችሁ ገና ጠባ ላይ ነች። በዚህ መልኩ ፎ አድርገው እያጠበች ነው እንግዲህ። በጣም የሚገርም ነው ግን በነገራችን ላይ ማለት ነው ከስንት ቀን አቀጥረውናል። እንደገና በሶስተኛ ቀናችን ሄድን። ውሃ ውስጥ ላይ ኬሚካል ነው እንዲህ ሀብሽ ላይ ያደርገው እየሰልች ነው ያለሽ። እዚህ ጋር ጉፋን ነገር አሞት ብቻ ተጫጭኖች ነበር እና ስሜቱ አልገባትም ነበር። እዚህ ጋር አጥብ ምናምን ጨርሰዋል። ከዛ ወደ ምንድነው ወደ ወደ ትን መትከል አለ አይደለም፣ ትኖቹ ቁጭ ቁጭ አድርጓቸው እና ከዛ ከሶስት ቀን በኋላ ቀር ወጋለ ሁላ ግን ቤተሰቦች በጣም ነበር የደነገጠችው። ው በጣም ነው ሚያስፈራ። እንግዲህ ደግሞ ለውጡን የምና ያለ አድርገን፣ ዋናው እሱ ነው ያ። እዚህ ጋ ስስቅ እነዚህ ነበር እንግዲህ። ወደፊት እንዴት እንደምስቅ ታያላችሁ። ያው ቪዲዮ ላይ ምናምን በደንብ ታያት አላችሁ እና ያስፈልገው ነበር። እዚህ ጋ ዋናው ዶክተራችን መጣ፣ ስራውን ጀመረ ማለት ነው። አለ ስራውን ጀመረ። ፈታ ያረገ ነው ግን ዚ ነበር ማለት ብዙ ቀለል ያለ ሰው ነው፣ ነገሮች ላይ አሪፍ ሰው ነው። እንግዲህ ጥርስ ሕክምና የሚሰጥበት ቦታ ኮምቦልቻ ክቡ ህንጻ ጋ ያው ታውቁታላችሁ የኮምቦልቻ ልጆች የጎፍ የጥርስ ህክምና ማዕከል ነው። በጣም አሪፍ ነው። በተመጣጣኝ ዋጋ ነው አሪፍ አድርገው ይሰሯቸዋል የምትፈልጉትን። በዚህ አጋጣሚ እናግዛችሁም ለማለት ነው ማለት ነው። ተጠቀሙበት ይሄን እድል። ዋጋቸው ራህማ ነው እንግዲህ። በዚህ መልኩ የተሰራች ትገኛለች። ዶክተራችንን በጣም አድርጋ እናመሰግናለንም። እየተከለ ልጅ ነው እዚህ ጋር። አዎ እየተከለ ነው። ያው የሚገርማችሁ ስጋ በልታ ምናምን የመጣችሁ ያው መግቢያ ላይ አይታችሁታል። አዎ ማለት ከባድ ነው። አሁን የሚገርማችሁ ኩኪስ ነገር መብላት አልችልም። ሸንኮራ ገዳ ጥንት በቃ ጥርስ የሆኑ የሚሆኑ እና ምንም ነገር መንከስ አልችልም። እና ቅድሚያ የሆነ የሆነ ነገሮችን መብላት ግዴታ ነበረብኝ። እና ያው በላሁ ማለት ነው። እንግዲህ አስቡ ትሄድ እስከተነሳ ድረስ ያው ምንም ነገር ማብላት አልችልም። ጠንቀሽ ሸንኮራ ያው አንድ አመት ነው። ያው እንትኑ መሰለኝ ቶሎ ከተስተካከለ የዋንዳ ቦታ አይፈጅ እንደሆነ ብቻ እሱ ላይ ያው በደንብ አልተነጋገርም። አሁን ወር ለወር ነው የተቀጠርኩት። ሁሉንም እንትን ለማለት ነበር ለማጠጋጋት ነበር ሀሳባችን፣ ክፍተቷን ለመሙላት ነበረ ግን ደግሞ እንደገና ያው እኔ ያስተካክለዋል ሆኗል አይነት ነገር አለና

እና ቤተሰብ እንግዲህ እዚህ ጋር ደግሞ ከሦስት ቀን በኋላ ተመልሰን መጣን። አሁን ደግሞ ያው የሚደረገውን ነገር ታያላችሁ ማለት ነው። ይሄ እንኳን ያው ቀለል ያለ ነው እና ፋሚሊ በዚህ መልኩ ያው መጀመሪያ እንትን ይሉት እና ጠበቅ እስከሚል ድረስ ሁለት ሶስት ቀን አሉ ሃላቅም ሌላ ቦታም እንደዚሁ ምናምን አላቅም ግን ያው እንደዛ አሉ። ወይ ሰው በዝቶባቸው ሊሆን ይችላል። እኔ እንጃ ወላሂ እንደማንም። በዚህ መልኩ ሽቦውን እያሰሩላት ነው። እንግዲህ ወደፊት የሚገርም ጥርስ እንጠብቃለን። በደንብ ይኝ ብላ እንደት ነሽ? ሸላም ነው፣ እንደት ናችሁ? ይኝ ብላ ማለት ነው። አስቡት፣ እንደት ናችሁ፣ ሸላም ናችሁ እያለች በጥርሷ። በሚያስቅም ባያስቅም ይስቃልና ጥርሱን ያሰራ ሰው ሶ እንግዲህ ምናያት ይሆናል ይሄ ተስፋ አደርጋለሁ። ያው ተስፋ አደርጋለሁ ያው ያቀቅጆ የኖርኩት ነገር ስለሆነ ዛሬ ላይ ስለተሳካልኝ ደግሞ ያው ተመልካቾች በጣም ደስ ብሎኛል። እናንተ ታስቡ እንጂ ማይሳካ ነገር የለም። መመኘት ጥሩ ነው። አላህ በቃ የልባችንን ስለሚያቅ ያው እኔም የልቤን ያቅ ነበርና አሳክቶልኛል ማለት ነው። ስለተሳካልኝ ደግሞ በጣም ደስ ብሎኛል። ያው ደስ ይላል። ምግቤት ሲሳካ ማለት መጨረሻውን እንየው። ንዩ ተሳካ ብለን የምንለው የመጨረሻውን ስናይ ነው። ከጅምሩም ሲሆን ነው አይደል? እንደሚስተካከል ግልጽ ምንም እንኳን ይሄን ብዙ እናስተካክላል ነው ያለው ዶክተሩ ለራሱ አይደል? so እንግዲህ የሪዛልቱን ውጤቱን አብረን ምን ያህል ይሆናል። እዚህ ጋር ከወቅት አሻለኝ መሰለኝ ወቅት አይ ጩኬ አለው እዚህ ጋር ይበጀ ነው አለች፣ ግን እኔ በብረቱ የወጋችኝ ነው የመሰለኝ እና ጩኬ ነበረ። ያው ገጠመኝ ታውቃላችሁ፣ ስራ ላይ ብዙ ስህተቶች ይፈጠራሉ እና ገጠመኝ ያው እሰው እንትን እያለችኝ እያለ ነው የወጋችኝ ግን በእጇ ይሁን በብሮቱ አላውቅም። ግን ያው እሷ ብጀሮ ብላደሽ ማለት ነው። ያው ግን ስራ ላይ የሚያጋጥም ነገር ነው። ከዚህም በላይ ጥርሴን አውልቆ ጥሎት ስለሚያውቅ እንደው አውልቆ ብሻለው ችግር መቀናት አለበት። ይሁናት ለመናተግንቶ ይቀጣል። አሁን ከስንት አመታት በኋላ ራሱ ያስታውስም። እና ቤተሰብ እንግዲህ በዚህ መልኩ ያው ትንብለናታል ማለት ነው። ወደፊት ውጤቱን የምንመለከት ይሆናል